ሐኪም ቤት ሐሙስ ኦፕራሽን ያዙ። ልይቷ ማለት ነው የተደገመችው አንተ ጋ አይደለም ን አሮጌት የሆነች እናት ጋ እናት ጋ ይመጣው ገጠር የሆነ ቦታ፣ በጣም ከባድ ገጠር የሆነ ቦታ። እናቴ ጋ አስቀምጠህ እዛ አድጋ እዛ እስከዚህ ሆና ከሆነች በላ እናት ል ሳትሞት ቶሎ ውሰት አለች። ሌሊት ሄደ ማለት ነው። መንገድ ላይ አደርክ፣ መንገድ ላይ አደርክ አንተ ቶሎና እስቲ ባለቤት የለችም አንተ ብቻ ነህ ሐሙስ ቀጥረው አለ እዚህ ጋር አብጧታል አብጧል ሀኪም ቤት ሐሙስ ያዙ ስመኝ እቺ ልጅ ትፈወሳለች ዋናው ስመኝ ልጅቷ ማለት ነው የተደገመችው አንተ ጋር አይደለም አንድ አሮጌት የሆነች እናት ጋር እናት ጋር ነው የመጣኸው አሜን አንድ ሰው አሜን አይልም አይደለም እቺ ልጅ እንድትሞት ገጠር የሆነ ቦታ በጣም ከባድ ገጠር የሆነ ቦታ እናቴ ጋ አስቀምጠ እዛ አትጋ እዛ እስከዚህ ሆና ኮነች በኋላ እናቴ ልጄ ሳትሞት ቶሎ ውሰዳለች ሌሊት ማለት ነው መንገድ ላይ አደረክ መንገድ ላይ አደረክ ልጅ ወይም ለመውሰድ አደረክ እስቲ እቺ ልጅ ተፈውሳ ማየት ፈልጋለሁ አባቴ ይሄ በሽታ ይቅለት የጨለማ ሀሳብና የጨለማ ሴራ ከዚህ ይፍረስ። አሜን። ይሄ ድግም ከዚች ብላተናል አሁን ይነሳ። አሜን። አሁን ሰላማዊ ይመለስ። አሜን። ይህቺ ልጅ ማለት ነው ተፋውሳ ከውሃ ጋር አጠጣ ሆኗል። ያዝ። ይህቺን ልጅ ማለት ነው ተፋውሳ ዛሬ ሳምንት